መጽሐፍ ምን እንደሚል ታውቃላችሁ? ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራቸዋል ይላል። አይደል አይደል? ቀጥሎ ምን እንደሚል ታውቃላችሁ? እናንተ በእምነት ጸንታችሁ ተቃውሞት ነው የሚለው። ዲያብሎስ ጽናት ያለህ ካልሆነ አይለቅም። ጸንታችሁ፣ ሪዚስት ሂም። ለምን እንደሆን ታውቃለህ? ሰይጣን ብዙ ሚሊዮን ብር ያላቸው የተለያየ ክፉ ሕይወት የሚኖሩ ሰዎች ጋር he have no business with them። ሰይጣን ከብር ጋር ምንም ብርሱ ሽሮና በርበሬ አይገዛም። መኪናና ቤት ኪራይ አይከፍልም። ሰይጣን ከኛ መኖርና ለመኖር ጋር ሳይሆን ሰይጣን ጠላትነቱ እግዚአብሔር በእኛ ሊሰራ ካለው ጉዳይ ጋር ነው። እግዚአብሔር በአንቺ ሊሰራ ያለውን ነገር ነው ማስቆም የሚፈልገው። ለምንድን ነው እንደ ጴጥሮስ እየተከታተለ የሚጠላቸው ብትሉኝ፣ ኢየሱስ ያላቸው ፉልፊል ማድረግ ያለባቸው ኢየሱስ ምን አላቸው መጨረሻ አባቴ እንደ ላከኝ እኔ ደግሞ ምን አድርጌያቸዋል? ልኬያቸዋለሁ። የተላከ ሰው፣ ዴስቲኒ ያለው ሰው የሰይጣን ጠላቱ ነው። ሰይጣን እኔና እናንተን ሲቃወም ፐርፐዙን ነው የሚቃወም ኖት ዩ አንተ መኪና ብትነዳ ባትነዳ ሰይጣን ምን ይጎዳል? አንተ ቤት ቢኖር ባይኖር ምን ይጎዳል? ሰይጣን በሱ ብር አይደለም የምትገዛው ሞርጌጃ አይከፍልልህ እሱ። አንተ ላይ ፐርፐዛል ያቺን ነው የሚጣለው። ስለዚህ ምን ያደርጋል? መንገድ ይዘጋል። ዛሬ ይጠረጋል ከመንገድ ላይ።